እሺ ነገር በሰላም ደስ ላለ ምን የነገር ኬን ነው የአንተ ወንድም። እኔ ደስ ብሎኛል በጣም ልጁ የቻለውን ያህል ሞክረዋል። ቋንቋ አይደለም አንድ ነገር መገንዘብ ያለብን ቢኖር ማለት ልጁ ሁለተኛ ቋንቋ ነው፣ አፍ መፍቻ ቋንቋ አማርኛ አይደለም። ቢሆንም ግን የቻለውን ያህል ሞክረዋል። የቻለውን ያህል ግን ሲሞክር ማበርታታት ሲገባችሁ እሱን ጭራሽ ኮመንት ላይ የሱን ሞራል ሚነኩ አጸያፊ ቃላቶችን መጻፍ መሳደብ ጥሩ አይደለም። አሁን ለምሳሌ እንደዛ እያደረጋችሁ የምትሳደቡ ሰዎች አሁን እየሱን አፍ መፍጫ ቋንቋ ትሞክራላችሁ። አሁን በዓለም ላይ እኮ ሁሉም ቋንቋ እኩል ናቸው። ማየትም ቋንቋ ከማንም ቋንቋ አይበልጥም፣ ሁሉም እኩል ናቸው። ስለዚህ ሁሉም ቋንቋዎች እኩል እስከሆኑ ድረስ መከበር አለባቸው፣ መለመድም አለባቸው። ለምን ነው አማርኛ ኢትዮጵያ ውስጥ እንደዚህ የምታካብዱ እናንተ? ሰው አማርኛ በትክክል ስላልተናገረ ሞኝ የሆነ ማለት ነው? ሰው አማርኛ በትክክል ስላልተናገረ ህብድ ነው ማለት ነው? ሰነፍ ሆነ ማለት ነው? አይደለም። ቋንቋ የእውቀት መለኪያ አይደለም። አንድ ነገር እወቁ፣ ቋንቋ ማለት መግባቢያ ነው እንጂ የእውቀት መለኪያ አይደለም። አማርኛ ቋንቋን የኢትዮጵያ እውቀት መለኪያ ታደርጉት? ከማን? አማርኛ ቋንቋ ከምንም ቋንቋ ከምንም አይበልጥም፣ ከወላይተኛ አይበልጥም፣ ከኑዌርኛ አይበልጥም፣ ከኦሮሚያ አይበልጥም፣ ከትግርኛ አይበልጥም፣ ወዘተ። ቋንቋዎች አሉ፣ ሁሉም እኩል ናቸው። በግባቢ ያስቀውን ድረስ ማለት እና ያ ልጅ በአማርኛ በትክክል ስላልተናገረ እንደዛ ማሸማቀቅ የሰውን ሞራል መንካት፣ በእንደዚህ አይነት ነገር ጥሩ አይደለም። ቢያንስ እሱ የአቅሙን የቻለውን ያህል ሞክሯል። ማበረታታት ነው የሚገባን። ልናበረታታ ይገባል እንጂ ልናሸማቀቀው ጥሩ አይደለም። ማንም ሰው ማንም እኮ? ቋንቋ እያወቀ ተወልዶ አይደለም ማንም ሰው። ሁላችንም እዚህ ዓለም ላይ ከመጣን ነው ሁሉንም ቋንቋ የለመድነው ነው እንጂ። ሰው በቋንቋ ቢፈጠር ኖር ለምን እያወራ አይወለድም ነበረ ህፃን ልጅ? ለዛ ከሆነ ሳታውሩ የምትወለዱ እና ቋንቋ እንድትለምዱ ማለት ነው። ሁሉም ነገር ስለሚለመድ ነው። አሁን እያሊ ለመጀመሪያ ጊዜ ሊሆን ይችላል፣ ግን ለሌላ ጊዜ ደግሞ ለምዶ ቋንቋውን ጨርሶ ሊጨርስ ይችላል። ሁላችንም በእንደዚህ አይነት መልክ ነው የለመድነው ነው። ምን ታካብዳላችሁ? ጥሩ አይደለም። አባጋጅ ጥሩ አይደለም። አሁን ወይ ወይ ይህ እኮ ለገና ለመጀመሪያ ጊዜ አይደለም እናንተ ስታደርጉ ኢትዮጵያ ውስጥ የሆነ ሰው በአማርኛ ቋንቋ እየሆነ ቃላ ሲሳሳት ወይም ከተሳሳተ በቃ ይሳቅበታል፣ ታሹፍበታላችሁ። ሁለተኛ ቋንቋ እንደሆነ እንኳን አትረዱም እናንተ። ባነ ቢሳሳት ያው መገልፈጥ፣ መሳቅ ምናምን የምታውቁት ማሾፍ። ይህ ደግሞ ምንድነው የሚያሳየው ቋንቋ እንዲለመድ ፍላጎት እንደሌላችሁ ነው የሚያሳየው፣ እውነት ለመናገር ማለት ምክንያቱም ሰው ቋንቋ እንዲለመድ ፍላጎት ካለው ቋንቋው ሲሞከር ይደሰታል እንጂ አይቀናም። ይህ ማለት ቅናት ነው። ያ ሰው ቋንቋ ሞክሮ በትክል ስላልተናገረ አንተ የሳቅ የሰደብከው ምናምን ያልክ ቅናት ነው ይሄ። በቃ ቋንቋ እንዲለመድ ስላልፈለግ ነው። እንዴ ልጅ እኮ አማርኛን ቋንቋ እኮ መልመድ እኮ ግዴታው አይደለም፣ ታውቃላችኋ። ምንም ግዴታ የለበትም። ግን ያ በፍላጎት ይፈል የቻለውን ያህል ሞክሯል። እዚህ ግን ልታሸማቅቁት ግን አይገባም። ይህ እኮ ነው። አሁን አማርኛ ቋንቋውን እንደዚህ ከቀጠለ ተናጋሪው እየመነመነ ይመጣል እንጂ አይጨምርም። ምክንያቱም አሁን ለምሳሌ ያ ልጅ አሁን ድጋሚ ቪዲዮ አይስረማውም ፈራ። የእናንተን ኮመንት እንደዚህ ስትሳድቡት ሞራሉ ነካችሁት። ስለዚህ ጥሩ አይደለም። ይህ የአማርኛን ተናጋሪ ፍላጎት ያላቸውን ልጆች እያጠፋችሁ ነው የምትሄዱ እንጂ ምንም አይናገሩም። እንኳን ባል ለዛ እኮ ነው አሁን ለምሳሌ ሌሎች ቋንቋ ኢትዮጵያ ውስጥ ሚሻሉ። አሁን ለምሳሌ ልጁ ይህን የኦሮሚያ የሞከረ ቢሆን ኖሮ፣ ግን በስማ እነፍ ነበረ። በቃ የሚያበረታቱት ማለት ነው ብዙ ሰው ነበር የሚያበረታቱት። በኦሮምኛ አንድም ሰው ሲሰድብ አታይም። ኦሮምኛ ቢሆን ማለት ቢሞክር ኖሮ ግን አማርኛ ስለሆነ ምንድነው ተሳዳቢ ውላን ያለው እዛ። ኦሮምኛ ቢሆን ግን ሰላምታ ብቻውን እንኳን ብቻ ሞክረህ በትክክል ሳትናገር ጀባዱ በሬዳ ነው የሚለው። በርታልን ምናምን፣ በቃ ጎበዝ ትችላል ይሏል። በቃ ማለት በቃ ማህበረሰቡ ያላቸውን ፍቅርና ቋንቋቸው እንዲለመድ ያላቸውን ፍላጎት ያሳያል። በቃ ማንኛውም ማህበረሰብ ፍላጎት አለ። በእኛ ቋንቋን ብትሞክሩም እኛ ምንደሰታለን። ሰው ትክክል ባይሆንም እኛ በርታ ምናምን እንላለን፣ ምክንያቱም እንዲለምድ ስለፈለግ ነው። እናንተ ደግሞ የምር የሚያሳየው ቋንቋው እንዲለመድ አትፈልጉም ማለት ነው። ቋንቋቸው እንዲለመድ አትፈልጉም። ይህ ጥሩ አይደለም፣ ለወደፊት ቀይሩ። ይህ በዚህ የሚቀጥል ከሆነ ማንም እኳን በኋላ በአማርኛ ይናገር። ምክንያቱም ግዴታ ስላልሆነ ማለት ጥሩ አይደለም። እናንተ ሰው ሆኖ እንደ ሰው አስቦ እንጂ አማርኛ ቋንቋ እኮ ተራ ቋንቋዎች ከሚባሉ ውስጥ እኮ ትመደባለች። እየተደርሳ ነው እንደዚህ የምታካብዱት። እንግሊዝ ራሱ እኮ እንግሊዝኛን አላካበደም እኮ። የዓለም መግባቢያ ቋንቋ ሆኖ ማለት በቴክኖሎጂ ምናምን እየመራ ሆኖ የዓለም መግባቢያ ቋንቋ ሆኖ፣ ግን ማንም ሰው እንግሊዝኛ ቢሳሳት እንግሊዝ ኮሜንት ላይ ሲሳደብ ወይም ሲያሸማቅ ምናምን አታገኝም። ምንም እንግሊዝኛ ተሳስተሃል ብሎ የሚስቅብ ማንም የለም። እንግሊዝኛ ለምድ እናንተ አማርኛ እንደዚህ የምታካብዱት ጥሩ አይደለም። ይህ ራስ ወዳድነት ይቅርባችሁ፣ ተሳዳቢ አትሆንም። ከዚህ ማይምነት ውጡ እንጂ ንቁ። እናንተ ለምን እስከ መቼ ነው ማይ የምትሆን አማርኛን እንደ ስልጣኔ እንደ እውቀት መለኪያ የምታደርጉት ጥሩ አይደለም። እባካችሁ በጣም ያዘንኩባችሁ።